310 ጥፋቶች የተሰሩበት የመጀመሪያው ሳምንት የሲቢኢ ኢትዮጵያ ፕሪምየር ሊግ ሰኞ ዕለት ፍጻሜውን አግኝቷል። የ2018 የሲቢኢ ኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት በአዲስ አበባ ስታዲየምና በሐዋሳ ዩኒቨርሲቲ ሜዳ ተከውኖ ሰኞ ዕለት ፍጻሜውን አግኝቷል። ታዲያ በተደረጉት አስር ጨዋታዎች ኃይልን የቀላቀላ ጨዋትና አካላዊ ንክኪዎች የበዙበት ሲሆን ጨዋታው በተደጋጋሚ በዳኞች ፊሽካ የሚቆራረጥም ነበር። በመሆኑም በእነዚህ ጨዋታዎች በጥቅሉ 310 ጥፋቶች ሲሰሩ በእያንዳንዱ ጨዋታ በአማካይ 31 ጥፋቶች ተሰርተዋል። በአዲስ አበባ በተደረጉት አምስት ጨዋታዎችም ላይ ሶስት ቀይ ካርዶች ሲመዘዙ በተለይም ደግሞ በኤልያስ አህመድና በሃይደር ሸረፋ የተሰሩት ሁለቱ ጥፋቶች በእጅጉ አደገኛም ነበሩ። በፕሪምየር ሊጉ የመጀመሪያ ሳምንት 51 ቢጫ ካርዶች እና 3 ቀይ ካርዶች ለተጫዋቾች እና ለአሰልጣኞች በዳኞች በኩል ተመዘዋል። በመጀመሪያው ሳምንት የኢትዮጵያ ፕሪምየር ሊግ በተደረጉት 10 ጨዋታዎች 19 ግቦች በተለያዩ 19 ተጫዋቾች ከመረብ ያረፉ ሲሆን ይህም ማለት በጨዋታ በአማካኝ 1.9 በላይ ጎል ተቆጥሯል ማለት ነው። ይህም ከባለፉት ሶስት ዓመታት የመጀመሪያ ሳምንት የፕሪምየር ሊጉ ጨዋታዎች ጋር ሲነጻጸር አነስተኛም ሆኗል። በ2017 የመጀመሪያ ሳምንት ዘጠኝ ጨዋታዎች በአማካኝ ሁለት ግቦች ከመረብ ሲያርፉ በ2016 3.25 በላይ ግቦች ሲቆጠሩ በ2015 ደግሞ ከ2.87 በላይ ግቦች ተቆጥረውበታል። በመጀመሪያው ሳምንት የሲቢኢ የኢትዮጵያ ፕሪምየር ሊግ በቀይ ካርድ ከሜዳ የወጡት የኢትዮጵያ ቡናው ዳንላንድ ኢብራሂምና የሃዲያ ሆሳዕናው ኤልያስ አህመድ የሶስት ጨዋታ እገዳና ተጨማሪ 3 ሺህ ብር የገንዘብ ቅጣት ሲጣልባቸው ሌላኛው በሳምንቱ በሁለት ቢጫ የቀይ ካርድ ሰለባ የሆነው ሃይደር ሸረፋ አንድ ጨዋታ እንዲቀጣ የፕሪሚየር ሊጉ ዲስፕሊን ኮሚቴ ወስኗል። የ2018 የሲቢኢ ኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ነገ በአዲስ አበባ ስታዲየም ቀን 7 ሰዓት ላይ ኢትዮጵያ ቡናን ከነገሌ አርሲ በሚያገናኙ ጨዋታ ዳግም ወደ ሜዳ የሚመለስ ይሆናል።